ከድንገተኛ አደጋ የጠበቀን ውዶቼ ተመልከቱ። እንግዲህ ጋዝ ፈንድቶ ነው ይሄ የተከሰተው። ሳውዲ አረቢያ ሪያድ ነው አሉ። በጣም ነው የሚያሳዝነው። በዚህ ሰዓት አየሩን ሁኔታ እንደምታውቁት ነው ማለት ነው። በዚህ ሁኔታ ላይ እንግዲህ ይሄ ጋዝ ፈንድቶ ነው ይህ ሁሉ የተከሰተው። እራሳችሁን ጠብቁ ላቸዋለሁ ውድ ቤተሰቦች። እስተዋና ይሉታል መሰለኝ በእነሱ፣ በእኛ ጋዝ ነው የሚባለው እና እራሳችሁን ጠብቁ ውዶቼ በዚህ ሰዓት በተለይ ሙቀት ስለሆነ ማለት ነው በጣም ይግላል። እና በየጊዜው እያንዳንዳችን ቼክ ማድረግ አለብን። በተለይ ምግብ የምንሰራ ሰዎች ጥንቃቄ ልናደርግ ይገባል ማለት ነው። ምክንያቱም እናንተ በማትጠቀሙበት ሰዓት ዝጉት ማለት ነው። ምክንያቱም በጣም ሙቀት ስላለ ይግላል። የሆነ ነገር ሊነካው የሆነ ነገር እንትን ያን የሆነ ችግር ሊከሰት ይችላል። ወይ እንደ መሽከርከር ልጆች ሊነኩት ይችላሉ። ብቻ አይታወቅም። በራሱን ጊዜ ሊፈነዳ ይችላል። ዞሮ ዞሮ በዚህ ሙቀት እንደዚህ አይነት አደጋው እንኳን ተጨምሮ ማለት ነው በጣም ከባድ ነው። ጊዜው የሚረዳ ስላልሆነ ማለት ነው ሙቀቱ በራሱ በሙቀት በራሱ ሊፈነዳ ይችላል። አንዳንድ ጊዜ እንደዛ ይባላል፣ በሙቀት ራሱ ሊፈነዳ ይችላል ይባላል። ምክንያቱም ብዙ ሰዎች የሚያስቀምጡት ውጭ ነው ማለት ነው። አብዛኛውን ሰዎች የሚያስቀምጡት ውጭ ነው እና አንዳንድ ሰዎች ደግሞ አይዘጉትም ማለት ነው። እኔ በራሴ ቀን ቀን አልዘጋም እኔ ራሴ ራሱ ማለት ነው። ማታ ማታ ነው የምዘጋው፣ ማታ ማታ ቃልተኛ ጨርሼ ስገባ አዘጋለሁ። ቀን ቀን ግን አላስታውሰውም በሚገርማችሁ ሁኔታ ስተቱ ሲጋር ቀን ነበረ መዘጋት የነበረበት፣ ምክንያቱም ሙቀቱ በጣም የሚጨምረው ቀን ነው ማለት ነው። በሚሞቅ ሰዓት ይግላል እና ምናልባት እንደዚህ አይነት አጋጣሚ ሊከሰት ይችላል ማለት ነው። አላህ ስብሀኑ ተዓላ ከመጥፎ አይነት ነገር ይጠብቀን። ከድንገተኛ አደጋም ይጠብቀን ማለት ነው። እና እንደዚህ አይነቱ አደጋ በሚከሰት ሰዓት ምናልባት ሰው ቤት ሊኖር ይችላል፣ ብቻ አይታወቅም። አንዳንድ እህቶች ደግሞ በቀን ስራቸውን ጨርሰው ይተኛሉ። ምናልባት በዛ ሰዓት እንደዚህ አይነት አደጋ ቢደርስ አስባችሁታል? እና አላህ ሱብሐነሁ ወተዓላ ይጠብቀን ማለት ነው። ጥንቃቄ አድርጉ። ሁላችንም ራሳችንን እንጠብቅ ማለት ነው። ከዚህ በፊት በጣም ብዙ እህቶች እንግዲህ አይታችኋል ማለት ነው። ብዙ እህቶች እንደዚህ አካላታቸው ተቃጥሏል፣ ህይወታቸውን ያለፉ አሉ። አላህ ስብሓነ ወተዓላ ወጥቶ ከመቅረት ይጠብቀን። ጥንቃቄ ልናደርግ ይገባል ማለት ነው። አላህ ከእንደዚህ አይነቱ አደጋ ይጠብቀን ማለት ነው። ብቻ ወላሂ ሀቂቃ እኛም ስለጠነቀቅ እኛም ስለተጠነቀቅ ለብቻ አይደለም። በነገራችን ላይ አላህ ሲጠብቀን ብቻ ነው ግን በቻናው አቅም ደግሞ ያው ጥንቃቄ ማድረግ አለብን። አንዳንድ ሰዎች በቃ ሁሉም ነገር ቸላ ብለው አላህ ይጠብቀናል የሚሉ ሰዎች አሉ። በቃ ካለ ከጻፈልኝ አያልፍም ያ በቃ እሱ ካለው ይሆናል ብለው ቸላ የሚሉ ሰዎች አሉ። እና ይሄ ትክክል አይደለም። እሱ ያለው አይቀርም፣ እኛ ማንኛውም ነገር ልንቀይር አንችልም ግን በራሳችን በአቅማችን እኛ የቻልነውን ያህል ጥንቃቄ አድርገን ነው ከዛ በኋላ እሱ ያለው ይሆናል የምንለው። እኛ ዝም ብለን አስፋልት ላይ ተኝተን መኪና ይገጨኝ አላህ ይጠብቀናል ብንል ይሄ ትክክል አይደለም ማለት ነው። እና ሰበቡን ለማድረስ የአቅማችንን ማድረግ አለብን። ጥንቃቄ እናደርግ ማለት ነው። በተለይ አሁን በዚህ ሰዓት አረብ ሀገራቶች በጣም ሙቀት እየመጣ ነው እየጨመረ ነው ማለት ነው። ያው እንግዲህ አረብ ሀገራቶች ሁላችንም እንደምናውቀው በጋውም እሳት ነው ክረምቱን ብርዱ የጠና ነው። ብቻ ስብሓን ላ ለኩል ሓላል አልሓምዱሊላህ እና ጥንቃቄ አድርጉላቸዋለ ውድ ቤተሰቦች ብያላችሁበት። እንግዲህ ሁላችንንም አላህ ይጠብቀን በሰላም የወጣነውን ደግሞ በሰላም ለሀገራችን ያብቃን ማለት ነው። ውድ ቤተሰቦች ጥንቃቄ አድርጉለ ማለት ነው። እንግዲህ ዛሬ ተከስቷል ነው የተባለው እንግዲህ ሳውዲ አረቢያ በሪያድ ላይ ማለት ነው እና በጣም ነው የሚያስፈራው። እንግዲህ ላሳያችሁ ለአንድ አፍታ እሳቱን ተመልከቱት ማለት ነው። እሳቱን ብዛቱን ተመልከቱት። በጣም በጣም ነው የሚያስፈራው። እንግዲህ ቪዲዮ ለማስገባት አስቸጋሪ ስለሆነ ነው። በጣም ነው የሚያስፈራው ማለት ነው። በጣም ያን በቃ እንደዚህ የተንቦገቦገ ነው ማለት ነው እና በዚህ ሁኔታ በጣም ነው የሚያዳረሰው። አናላ ስፓኖ ተዓላ ከእንደዚህ አይነቱ አደጋ ይጠብቀን። እራሳችሁን ጠብቁ። ተጠንቀቁላችኋል ውድ ቤተሰቦች